የዛሬ እርዕሴ አብርሽና እሩታ ሩታ ናቸው። አብርሽ እና ሩታ በዱባይ ተጋብተዋል። እንኳን ደስ አላችሁ። ብዙዎቻችሁ አብርሽና ሩታ መቼ ነው ቀለበት ሚያስሩ መቼ ነው ሚጋቡ እያላችሁ ብዙዎቻችሁ በጭንቀት ተጠባችሁ ተጨንቃችሁ ነበረ። እንኳን ደስ አላችሁ። ያው ሰሞኑ ዱባይ ሄደው ነበረ። የሄዱበትን ምክንያት ታውቃላችሁ። ያው አብርሽና ሩታ ቀለበት ለማሰር ነው ዱባይ የሄዱ ማለት ነው። አብርሽ ግን በጣም ነው ማደንቀው። ቃሉን አላጠፋም ማለት ነው። የሩታ ቀለበት ሳስርላት በዱባይ ነው፣ በኢትዮጵያ አይደለም ብሎ ቃል ገብቶላት ነበረ። ግን ያለውንም አልቀረም በዱባይ ቀለበት አስሮላት ያው ተጋብተዋል ማለት ነው። እንኳን ደስ አላቸው። በመጀመሪያ አብርሽና ሩታ እንኳን ደስ አላቸው። ቀጥሎ ደግሞ ተከታዮቻቸው፣ ተፋሚሊዎቻቸው እንኳን ደስ አላቸው። አብርሽና ሩታ አንድ ሆነዋል፣ ተጣምረዋል ማለት ነው። ካሁን በኋላ ከዚህ ወጣ በዛ ገባ በዛ ወረደ በዛ ተሰቀለ የሚባል ነገር የለም ማለት ነው። አብርሽና ሩታ ተጣምረዋል። እንኳን ደስ አላቸው ማለት ነው። ብዙዎቻችን በጉጉት እየጠበቅን ነበረ አብርሸ እና ሩታ መቼ ነው የሚገቡ? መቼ ነው አንድ የሚሆኑ? መቼ ነው ቀለበት የሚያስርላት? እያልን ብዙዎቻችን በሀሳብና በጭንቀት ያው ተጠበን ነበረ። አሁን ላይ ደግሞ ያው አንዱ ሆነዋል፣ በጣም ደስ ይላል ማለት ነው። እንኳን ደስ አላችሁ። መቼም አይለያቸው ነው የምለው። ያው መቼም ያው አብርሸና ሩታ የማያውቅ የለም የሁላችንም ያው ቤተሰብ ናቸው፣ ሁላችን እናውቃቸዋለን ማለት ነው። እንኳን ደስ አላችሁ ነው የምለው። በጣም ደስ መቼም፣ እኛ ለሰው ልጅ መጥፎ ነገር አናስብም ጥሩ ነገር እንጂ። መቼም አብረሽ እናም ሩታ አይለያዩም። እንኳን ደስ አላችሁ እላለሁ። ብዙዎቻችን በጉጉት እየጠበቅን ነበረ። አሁንም ጉዞ ወደፊት እላለሁ።